ኢትዮጵያ አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸው በኮንስትራክሽን ዘርፍ ለተሰማሩ አልሚዎች ምቹ አጋጣሚ እየፈጠረ መሆኑን ፕሬዚደንት አጽቀሥላሴ ገለጹ። ፕሬዚደንቱ በድሬዳዋ ከተማ የተገነባውን የፓዮኒር ሲሚንቶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ማስፋፊያ ፕሮጀክት መርቀዋል። በዚህ ወቅት ፕሬዚደንቱ እንደገለጹት በኢትዮጵያና በቻይና ባለሀብቶች አጋርነት የተገነባው ፓዮኒር ሲሚንቶ ፋብሪካ ለኢትዮጵያ ኮንስትራክሽን ኢንዱስትሪ እድገት ዘርፈ ብዙ ፋይዳ አለው። የኢትዮጵያና የዓለም አቀፍ አልሚ ባለሀብቶች አጋርነት የእውቀት ሽግግርና የካፒታል ፍሰትን እንዲሁም ምርታማነትን ማረጋገጥ የሚያስችል ሁኔታ መኖሩን የሚያመላክት መሆኑን ገልጿል። በምርቃት መርሃ ግብሩ ላይ ፕሬዚደንት ታዬ አጽቀሥላሴን ጨምሮ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ እንዲሁም የድሬዳዋ አስተዳደር ከንቲባ ከድር ጁሃርና ሌሎች እንግዶች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ኢትዮጵያ በአፍሪካ ዲጂታል ኢኮኖሚ ለምታደርገው ንቁ ተሳትፎ ፋይዳ ወሳኝ ሚና እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። ዲጂታል ማንነት ላይ ያተኮረ አይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ባደረጉት ንግግር ኢትዮጵያ ሁሉንም ተጠቃሚ የሚያደርግ ዘመናዊ አካታችና መሰረታዊ የዲጂታል ማንነት መለያ ስርዓት መዘርጋቷን ጠቁመዋል። ፋይዳ ካርድ ብቻ ሳይሆን ልዩ የሆኑ ቁጥሮችን የያዘና ማንነት የሚረጋገጥበት መሆኑን የገለጹት ጠቅላይ ሚኒስትሩ እስካሁን ለ15 ሚሊዮን ዜጎች ተደራሽ መደረ ማድረጉን ጠቁመዋል። ፋይዳን ለፋይናንስ፣ ጤና፣ ትምህርት፣ ቴሌኮም፣ የህዝብ አገልግሎቶች ከማህበራዊ ዋስትና ጋር በማስታሰር ተአማኒ የሆነ መደላድል ለህዝቡ ለመፍጠር እየተሰራ መሆኑን ገልጸዋል። በመድረኩ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ድርጅት ተወካዮች ተገኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ይህ አፍሪካን የመልማት አቅም ወደ ውጤት የምንቀይርበት ጊዜ ላይ እንገኛለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ዘላቂ የግብርና ልማዶችን የቴክኖሎጂ እድገትና ለአርሶ አደሮች የገበያ ተደራሽነትን በማጠናከር የአፍሪካን የመልማት አቅም ወደ ውጤት የምንቀይርበት ጊዜ ላይ እንገኛለን ሲሉ ገልጸዋል። ምክትል ጠቅላይ ሚኒስትሩ በሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መከላከልና ና የገጠር ልማት ጉባኤ ላይ ለመሳተፍ ብራዚል ይገኛሉ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ለግብርናው ክፍለ ኢኮኖሚ ሰፊ ፋይዳ ካለው ጉባኤ ተሳትፏችን ጎን ለጎን የሁለትዮሽ ውይይት ከብራዚል ምክትል ፕሬዝደንት እንዲሁም የኢንዱስትሪና ልማት ሚኒስትር ጀራልዶ ሮድሪጌዝ አልካሚን ጋር አከናውነናል ብለዋል። በውይይቱ ምክትል ፕሬዚደንት ጀራልዶ ሮድሪጌዝ አልካሚን የኢትዮጵያን ፈጣን እድገትና በጥሩ መሰረት ላይ የሚገኘውን የሀገር ውስጥ ምርት መነቃቃት ማድነቃቸውን ገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው።